በአሸናፊዎች እና ተሸናፊዎች መካከል ያለው ልዩነት ምንጩ እዚህ ላይ ነው። አሸናፊዎች አእምሯቸው ይጠቀማሉ፣ ተሸናፊዎች ደግሞ በስሜታቸው ይረታሉ። ወደ አእምሯቸው ከመመለስ ይልቅ የስሜት ነጸብራቃቸውን ይራምዳሉ። አሸናፊ ሰው መሆን የሚሻ ወደ አእምሮ ይመለከታል ተሸናፊ ለነገሮች ግደለሾች ነው ከውድቀቱ ለመማር እንኳን ጥቂት ደቂቃዎችን ቆም ብሎ ለማሰብ አይሞክርም ተስፋ ይቆርጣል ህይወቱን በጽልመት ይገፋል ማለት ነው አሰላም አሌይኩም ወራህመቱላ ወበረከቱ ውድና የተከበራችሁ የቻና ላይ ተከታታይ ቤተሰቦች በሙሉ ከሀገር ውስጥም ከሀገር ውጭም የምትገኙ ውድ ኢትዮጵያውያኖች ሰላም ሰላም ሰላም ብያለውኝ በያላችሁበት ሀገርና ቦታ ያላ አላሁ ስብሃነወተዓላ ሰላምና እዝነት ጥበቃና ራህመት ሁሉ አይለያችሁ እያልኩኝ ልባ ምኞቴ ነው። ዛሬ ላይ የአላሁ ስብሃነወተዓላ ፍቃድ ሆኖ ተገናኝተናል። ዛሬ ላይ ስንገናኝ ታዲያ እጅግ ደስ እያለ ነው። እንግዲህ ዛሬ ላይ እጅግ በጣም ደስ የሚል አስፈላጊ የሆነ ትምህርት እየላችሁ መጥቻለሁ። ጥሩ ጊዜ እንደምናሳልፍም ተስፋ አደርጋለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ነው። እንግዲህ አሸናፊነት የሰው ልጅ ተፈጥሯዊ ባህሪ ነው እና አሸናፊነት የሰው ልጅ ተፈጥሯዊ ባህሪ ነው ስንል ምን ማለት ነው የሚለውን በሰፊው የላችሁ መጥቻለሁ። ኢንሻላህ ዳይ ወደ ቪዲዮችን እንቀጥል ማለት ነው። አሸናፊ ሆኖ መገኘት ተፈጥሯዊ የሰው ልጅ ባህሪ ነው ብለናል ማለት ነው እና ይህ ማለት ምን ማለት ነው? ሰው በሁሉም ዘርፍ የበላይ መሆንን ይፈልጋል ማለት ነው። ማሸነፍም መሸነፍም አይፈልግም። በሞከረው የስራ መስክ ሁሉ እንዲሳካለት ይመኛል። ከኑሮው ጋር በሚያደርገው ፍልሚያ ለስኬት መብቃትን ያስባል። ፍላጎት እስኪሞላለት ድረስም ብዙ ይተጋል። ተፈጥሮ በማሸነፉ ውሳኔ ውስጥ የተቃኘ ነው ማለት ነው። ሰው ይህ የማሸነፍ ወኔ ወይም የእልህ ኃይል ስርዓት ባለው መልኩ ካልታነጸ፣ ከበጎ ውጤት ይልቅ አደገኛ ጥፋት ሊደርስ ይችላል ማለት ነው። ምድራችን የማሸነፍ ኃይላቸውን አሰልጥነው ለህያው ስኬት የበቁትን ለጥፋት ከተደረጉት ለይታ ታስነብበናለች ማለት ነው። ሶ በቁጥር የሚበዙ ሰዎች በህይወታቸው አሸናፊ መሆን የላቀ ጉጉት ቢኖራቸውም እንኳ የሚሳካላቸው ግን ጥቂቶቹ ብቻ ናቸው ማለት ነው። እንግዲህ በየዕለቱ በስራ ተወጥረው ረጅም ሰዓታትን ቢያሳልፉም ጠብ ያለ ስኬታማ ብርሃን ሳያዩ የሚያሳልፉ ብዙ ናቸው። የላቀውን የኑሮ ጥግን ለመድረስ ሳይችሉ የሞት ቀጠሯቸውም ይደርሳል። የምድርን ፈተናዎች የማለፍ ፍላጎት የሁሉም ሰው ተፈጥሮ ቢሆንም ፈተናውን ግን የሚያልፉ ሰዎች ቁጥር በጣም ጥቂት ነው። የዚህ ዐብይ ምክንያት ችግሮችን አልፎ ለውጤት የመብቃት ጉጉታቸው በተግባር የሚያሳዩ ሰዎች በመጥፋታቸው ነው እና የመስኩ ባለሙያዎች ይናገራሉ። ማንም ሰው አሸናፊ መሆን መብቱ ነው። አሸንፋለሁ፣ አደርገዋለሁ፣ አሳካዋለሁ፤ ይህ ማለት መብት አለው ግን ተግባር ላይ ደግሞ ልዩነት አለው ማለት ነው። አሸናፊነት በስጦታ መልክ የሚቀርብ ጸጋ አይደለም። በተረትና በጥረትና ትዕግስት የሚደረስበት የስራ ፍሬንጂ ማለት ነው። ብዙሀን ተሸናፊ የመሆናቸው መሰረት ከሀሳብ ዘለው በተግባር ስለማይኖሩ ነውና ችግራቸውን እንዴት ማለፍ እንደሚችሉ በሀሳብ ደረጃ ቢያውቁት እንኳ ሀሳቡን ወደ መሬት አውርደው አይተጉበትም። አንዳንድ ሰዎች ምክር በጠየቋቸው ጊዜ ብቻ ሳይሆን ገፍተውም ስለ አሸናፊነት ሊያወሯቸው ይችላሉ። በዚህ አውድ በየአካባቢያችን ሰዎች አናጣም። የምክር ናዳ በላይ በላይ የሚያወርድብን የሀሳብ ሐዋርያት ጥቂት አይደሉም ማለት ነው። ሶ እንዲህ ያለው የአእምሮ ቅርጽ ሊድል አይበቃም ከችግር ወጥቶ ተስፋማ ህይወት ከፍታ ላይ አይወጣም። በድህነቱ የሚያማርር ቢሆንም ከድህነቱ አይወጣም። ከእውቀት ጮራ በመራቁ ቢቆጭም አያውቅም። በኢማን የላቀ ደረጃ መድረስን ቢመኝም ከወሬ ዘሎ የሚፈጽመው ተግባር ስለሌለው ጥሩ አማኝ አይሆንም። ሶ ሰው መለወጥ የሚችለውና ከቁጥጥሩ ውጭ በመሆኑ የሚቆጣጠረው የሰውነት ክፍሎች አሉት። ስጋዊ ወይም አካላዊ ይዘቱን መቀየር አይችልም። መወለዱ ማደጉና መሞቱ ከእርሱ ፍቃድ ውጭ የሆነ ክስተቶች ናቸው። በአላህ ፍቃድ ላይ የሚተናበሩ ከወኔዎች ናቸው። ስለዚህ ልብ በሉ፣ ውስጣዊ ማንነቱን፣ መንፈሳዊ ስብዕናውን ግን መቀየር ይችላል። የስነ ልቦና ስልጠና ወይም ደግሞ የኢማን ስልጠና የሚፈልገው ውስጡን ወደ ፈለገው ቅርጽ መቀየር ስለሚችል ነው። እውነትን መናገር ወይም ደግሞ መዋሸት፣ ታታሪ ሰራተኛ መሆን ወይም ሰነፍ፣ በራሳችን ውሳኔ የምንላበሳቸው ማንነቶች ናቸው። እነዚህ እውነታዎች ሞራላዊ ወይም ደግሞ መንፈሳዊ መገለጫዎች ተብለው ይጠራሉ ማለት ነው። ስለዚህ ልብ ብለን በደንብ ልንከታተላቸው ይገባል። ተከታትለንም ብቻ መከታተሉ ብቻ ሳይሆን አንድ ሰው መጀመሪያ ለመስራት ምን ያስፈልጋል፣ ማወቅ ያስፈልጋል፣ መማር ያስፈልጋል። በዛ በተማረው ነገር ላይ ደግሞ በደንብ ማወቅ አለበት። ያወቀውን ነገር ደግሞ ባወቀው ነገር ላይ መስራት ግዴታ ይኖርበታል ማለት ነው። መልካም እንግዲህ፣ ስለዚህ ሰው የሞራሉ ከፍታውን ማሳደግ ወይም ደግሞ ማክሰም ይችላል። የማይችለው የስጋ ባህሪውን ነው ማለት ነው። ቢፈልግም ባይፈልግም ምግብ ይበላል፣ ቢፈልግም ባይፈልግም ያድጋል፣ ቢፈልግም ባይፈልግም ይሞታል። ይህ ጠባዩ ባዮሎጂካዊ ቁሳዊ ስለሆነ በሳይንስ ንጥር ቅኝት ሂደቱ ይጠናል እንጂ አይስተካከልም ማለት ነው። እገሌ ስኬታማ ሰው ነው ስንል ስለሰውየው የምናስበው መንፈሳዊ አቋሙን ነው። ለስራው ደግሞ ታማኝና ጠንካራ ነው። በአላህ ላይ ያለው እምነት ጽኑ ነው። የስኬት ትርጓሜው ለምሳሌነት በሚያበቃ መልኩ የላቀ ምናብን ያማከለ ነው ወዘተ ማለታችን ነው። ሰው በሕይወቱ አሸናፊ ሆኖ መገኘትን ይፈልጋል ስንል በመንፈሳዊ አተያዩ የላቅ አቋም በመያዝ ያስቀመጣቸውን የአኗራር መርሆች በተግባር ይፈጽማቸዋል ማለታችን ነው። በውስጡ ስርዓት ካላስያዘው የሚባክን ጉልበት አለው። በአግባቡ ካልተጠቀመበት አሸናፊ እንዳይሆን አቅሙን ያባክንበታል። ያለውን አቋም ለወሳኝ አላማዎቹ ከተጠቀመባቸው ደግሞ ውጤታማ ይሆናል። ሳናስተውለው በየዕለቱ እንዲሁ በዋለ ፈሰስ የምናባክነው ኃይል አለን። ይህንን ኃይል እንዳይባክን ቀድሞ በማጤን ለተገቢው የስራ መስክ በመዋል የአሸናፊነት ብርሃን ማየት ይቻላል ማለት ነው። ከዛሬ ነገ በጎ ቀን ይመጣል በማለት ለውጥ የሚሰጡንን ቀናት ከመጠበቅ ይልቅ ለውጥ የምናመጣባቸው ቀኖችን በራሳችን ብንፈጥር የአሸናፊነት ብልሃት ነው። አላህ ለሰው ልጅ አስደናቂ አእምሮ ለግሶታል። ለእኔም፣ ለአንቺም፣ ለአንተም ለሁላችንም ማለት ነው። ወይም ለእኔ ለብቻ ወይም ደግሞ ለአንተ ለብቻ ሳይሆን ለሁሉም የሰው ልጆች ሁሉ አስደናቂ አእምሮ ለግሶናል ማለት ነው። አልሐምዱሊላህ ይህ አእምሮ በውስጣችን ያለውን እንደ ውቅያኖስ የሰፋ ጉልበት በአግባቡ እንድንጠቀምበት የማጋራት አቅም አለው። ያ እንዲሆን ታዲያ ሁሌም በስሜታችን ላይ የበላዮች መሆን አለብን። ልብ እንበል፣ አእምሮና ስሜት በጠባይ ተቃርኖች እንዳላቸው ልብ ይላል። ስሜታችን ሁሌም ለፈጣን የስጋ እርካታዎች የሚያቋምጠን ስጋዊ ባዮሎጂካዊ ኃይል ነው። አእምሮ ደግሞ በስራ እንዳሳልፍ እድል ከሰጠነው የህይወትን አላማና ግብ በመቅረጽ አሸናፊ ስብዕና እንዲኖረን ይደርጋል ማለት ነው። መልካም እንግዲህ ለቀልብ መረጋጋት የሚሆኑ ምግቦችን በማሰናዳት የኢማን ከፍታ እንዲኖረንም ይረዳናል ማለት ነው መልካም እንግዲህ በአሸናፊዎችና ተሸናፊዎች መሀል ያለው ልዩነት ምንጭ እዚህ ላይ ነው አሸናፊዎች አእምሯቸውን ይጠቀማሉ ተሸናፊዎች ደግሞ በስሜታቸው ይረታሉ። ልብ እንበል እዚህ ጋር ልዩነቱ ምንድን ነው የሚለውን፣ መልሱ ለእናንተ ልቶ ወደ አእምሯቸው ከመመለስ ይልቅ የስሜት ነጸብራቃቸው ይራመዳሉ። አሸናፊ ሰው መሆን የሚሻ ወደ አእምሮው ይመለከታል። ተሸናፊ ለነገሮች ግድየለሽ ነው። ከውድቀቱ ለመማር እንኳን ጥቂት ደቂቃዎችን ቆም ብሎ ለማሰብ አይሞክርም። ተስፋ ይቆርጣልና ማለት ነው። ህይወቱን በጽልመት ይገፋል ማለት ነው። ስለዚህ የምንፈልገውን ነገራቶች ለማሳካት የምንፈልገው ደረጃ ላይ ለመድረስ ተስፋ ሊኖረን ይገድላል። ተስፋችንን አስቀድመን ካጨለም ነው፣ ተስፋ አስቀድመን ተቆረጥን ማሳካት የምንችለው ነገሮችን እንኳን ማሳካት አንችልም። ለምን አስቀድመን እንደምንሸነፍ አምነናል። ልባችንን የሞላ ነው ማሳካት እንደማንችል ወይም ደግሞ ማድረግ እንደማንችል እዛ ቦታ ላይ መድረስ እየቻልን እንደማንደርስ ውስጣችንን አስቀድመን አሳምነናል። ስለዚህ አእምሮ፣ ደግሞ የሰው ልጅ የሰጠውን ነገር ነው ይዞ ሊጓዝ የሚችለው ማለት ማለትም ለምሳሌ አንድ ገበሬ የሰጠውን ዘር በምርቱ ወይም ደግሞ በፍሬው ይረካል ማለት ነው። ለምሳሌ ምርጥ ዘር ሲዘራ አሳንስ ወይም አሳስቶ ከዘራው ገበሬው በኋላ ላይ በቡቃያው ሲያየው ምንድን ነው ቡቃያው የተመጣጠነ አይሆንለትም እና ቡቃያው ራሱ ልክ እንደ እንትን አንዳንድ ቦታ ላይ በቃ ብቅ ብቅ ብቅ ብቅ እያለ እየተበታተነ ነው። በኋላም ደግሞ በውጤቱ በፍሬው ራሱ ደስተኛ ይሆን ማይረካም። ለምን አሳስቶታላ፣ በቂ የሆነውን ነገር አልሰጠውም ማለት ነው። ግን እንዴት ነው ዘሩንሳ አሳምሮ አስተካክሎ በበቂ ሁኔታ ከሰጠው ቡቃያውን ማበቃቀሉ ያምራል። እንደዚሁ ደግሞ በኋላ ፍሬውም ደግሞ በጣም ያምራል ማለት ነው። በምርቱም ደግሞ ስኬታማ ይሆናል ማለት ነው። ሰው ምን ለማለት ፈልጌ ነው? እኛም የሰው ልጆች አእምሯችንን ልክ እንደ ሰጠነው ነገር ነው ይዘጠነውን ነገር ነው ይዞልን ተቀብሎ ሊያደርግ የሚችለው ማለት ነው በአእምሯችን ላይ ጠንካራ ነገራቶችን ወይም ለእኛ አስፈላጊ የሆነ መልካም ነገራቶችን ካሳረፍንበት አእምሯችን ያንን ነገር ይዞ ይጓዛል ማለት ነው። ለማሸነፍም ደግሞ መትጋት ካለብን ተግተን ለአእምሯችን ያንን ነገር ከመገብ ነው። ስለዚህ ውጤታማ እንሆናለን፣ የአሸናፊነት ስሜት ይኖራል ማለት ነው። በማንኛውም ሕይወት ጉዟችን ላይ መጀመሪያ ምንድን ነው ተስፋችንን ማሳመን አለብን። ተስፋ መቁረጥ የለብንም። የሰው ልጅ ተስፋ ካለው ሁሉም ነገር አለ። ማሳካት የሚችለውን ነገር መጀመሪያ ተስፋ ማድረግ አለበት። እንደሚያሳካው እርግጠኛ መሆን አለበት። ውስጡን ማሳመን አለበት ማለት ነው። እና ቀድሚያ ማመን ይጠበቅብናል ማለት ነው። እኔ ወይስ ለዛሬ የነበረን ቆይታ ይህንን ይመስላል። እንደምትወዱትም አልጠራጠርም። እንግዲህ ይህን ቪዲዮ ከወደዳችሁት እና ከተመቻችሁ ለሌሎችም ሸር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ የዚህ ቻናል ተከታታይ ቤተሰቦች ከልብ እናመሰግናለን። እንግዲህ በዚሁ ልሰናበታችሁ እወዳለሁኝ የምንወዳት የምንሳሳላት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ ከሀገር ውስጥም ከሀገር ውጭም የምትገኙ ውድ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላም አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ።